ለምን ያስደመመው በአዲስ አበባ ሰማይ ስር በምሽት የታየው በአፍሪካ ግዙፉ የድሮን ትርኢት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ 25 እየተካሄደ ይገኛል። የኢትዮጵያ አርቲፊሻል ኢንተለጀንስ ችግር ፈቺ የሆኑ ሀገር በቀል የቴክኖሎጂ ውጤቶችን ማበልጸጉ ለዘርፉ ለውጥ ፈጣሪ መሆኑ ይታወቃል። ኢንስቲትዩቱ አካታች የሆኑ የቴክኖሎጂ ውጤቶችን በማበልጸግ ዘርፉን በማነቃቃት ላይ እንደሚገኝም በተለያየ ጊዜ ገልጸዋል። ይህም ታዲያ ከአፍሪካ ህብረት አጀንዳ 2063 ጋር የሚጣጣም አካታች የሆነ የቴክኖሎጂ ዘርፍ ለመገንባት አስተዋጽኦ የጎላ ነው። ቴክኖሎጂ ባለንበት ዘመን ቅንጦት ሳይሆን የኢኮኖሚና እድገት አቀጣጣይ ሲሆን የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት ኢትዮጵያ የምታደርገው የቴክኖሎጂ ጉዞ ውስጥ ወሳኝ

በዚህም ኢትዮጵያ የአፍሪካ የቴክኖሎጂ ማዕከል መሆኗን በማሳየት ላይ ትገኛለች። በመዲናችን አዲስ አበባ ሰማይ ላይ ትላንትና ምሽት የታየው ዓለምን ሁሉ ያስደምመው የድሮን ትርኢት ይህን የሚያሳይ ነው። ታዲያኛም በዛሬው ዝግጅታችን ስለዚህ እያነጋገረ የሚገኘው በአዲስ አበባ ሰማይ ስር ስለታየው የአህጉሯችን አፍሪካ ግዙፉ የድሮን ትርኢት የተለያዩ አነጋጋሪ መረጃዎችና ድሮኖቹ ምን ያህል ወጪ እንደወጣባቸው የት እንደተመረቱ ጨ ጀምሮ ስለዚህ አዲስ አበባን ያሸበረቋት አስደማሚዎቹ የድሮን ትርኢት የተለያዩ ያልተሰሙ አስደናቂ መረጃዎችን የምናጋራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግራችሁ። በትላንትና ዕለት ምሽት ላይ በአህጉራችን አፍሪካ ግዙፍ እንደሆነ የተነገረለት የድሮን ትርኢት በአዲስ አበባ ሰማይ በድምቀት ታይቷል። ይህ መላው ዓለምን እያነጋገረ ያለው አስደማሚ የድሮን ትርኢት የኢትዮጵያ ቴክኖሎጂ ኤክስፖ 25 አካል የሆነ የድሮን ትርኢት እንደሆነም ተነግሮለታል። በትርኢቱ 1500 ድሮኖች ወደ ሰማይ የተለቀቁ ሲሆን ኢትዮጵያ በቴክኖሎጂው ዘርፍ የደረሰችበት አቅም ማንጸባረቁ ነው የተገለጸው። ይህ ትርኢት ከትዕይንቱን ባለፈ ኢትዮጵያ ለሀገራዊ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቋም ያሳየም ነው። ይህ አዲስ አበባን ያደመቃት የምሽቱ የድሮን ትርኢት በአፍሪካ ትልቁ የድሮን ትዕይንት ሲሆን የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ 25 አካል እንደሆነም ተነግሮለታል። ይህ ኤክስፖ የሳይበር ደህንነት፣ አርቲፊሻል ኢንተለጀንስ፣ ስማርት ሲቲና የቴክኖሎጂ ትምህርትን መሰረት ያደረገ አምስት የትኩረት መስኮችን የያዘም ነው ከግንቦት ስምንት እስከ 10 ቀን 2017 ዓመተ ምህረት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚካሄዱ ኤክስፖ ከ10ሺህ በላይ ታዳሚዎች እንደሚሳተፉም ተገልጿል። እኚህ ድሮኖች በአዲስ አበባ ሰማይ ላይ የተለያዩ በርካታ መልእክት ያላቸው ጽሁፎችና የኢትዮጵያን ካርታ ጨምሮ የጠቅላዩን ምስል እንዲሁም ደግሞ የሀገራችን ኢትዮጵያ ታሪካዊ ቦታዎችን ጭምር ያሳዩም ናቸው። ይህ ጠቅላይ ሚኒስትሩ በተገኙበት የተካሄደው የድሮን ትዕይንት ኢትዮጵያ ደማቅ ታሪክ ያላት በዲጂታል ትራንስፎርሜሽን ነገዋን በመገንባት ላይ ያለች ሀገር እንዲሁም ደግሞ የአፍሪካ የቴክኖሎጂ ማዕከል መሆኗን ያንጸባረቀም ነው። ይህም ደግሞ የሀገሪቷን ጉዞ በዲጂታል ሉዓላዊነትና በአካታች እድገት ላይ ጎላ አድርጎ ያሳየም ነው። አጠቃላይም ትዕይንቱ ከፍተኛ ፍጥነት ያለው ግንኙነት፣ አህጉራዊ የቴክኖሎጂ ውህደትና ኢትዮጵያ የአፍሪካ የቴክኖሎጂ ማዕከል መሆኗን በግልጽ ያሳየም መልእክት ነበረው። የድሮን ትዕይንቶች የድሮን ብርሃን ማሳያ በመባልም የሚታወቁ ሲሆን ብዙውን ጊዜ ጠንካራ የቱሪዝም ኢንዱስትሪዎች ባለባቸው ሀገሮች በብዛት ሲደረጉም ይታያል። በብዛትም በተለይ የአዲስ ዓመት መምጣትን ተከትሎ እኚህ የድሮን ትዕይንቶች እንደሚደረጉም ይታወቃል። በዓለም ላይ በድሮን ትዕይንት የሚታወቁ ሀገራት አውስትራሊያ፣ ዩናይትድ አረብ ኤሚሬትስና አሜሪካ መሆናቸውን መረጃዎች ይጠቁማሉ። በዓለማችን ላይ ለመጀመሪያ ጊዜ የድሮን ትርኢት ያሳየችው ሀገር ድሮፒያን አቆጣጠር በ2012 አውስትራሊያ መሆኗም ይነገራል። ይህ ትርኢትም በሊንዝ ከተማ ነው የታየው። እኚንህ በአዲስ አበባ ሰማይ ስር የታዩትን ድሮኖች ያመረተው ድሮፒያን አቆጣጠር በ2017 የተመሰረተውና ዋና መስሪያ ቤቱ ሲንጋፖር የሚገኘው ኤምአይአርኤስ ኢኖቬት የተባለው ተቋም ትርኢቱን ኮንትራት ወስዶ የሰራው ሲሆን ለስራውም 200000 ዶላር ወይም ደግሞ 26.8 ሚሊዮን ብር ገደማ እንደተከፈላቸውም ተነግረዋል። ለኮንስትራክሽን መሰረተ ልማት፣ ግብርና፣ ኢነርጂ፣ ሚዲያ፣ ደህንነትና ለስልጠና የሚውሉ የተለያዩ የተለያዩ የድሮን ቴክኖሎጂዎችን በመፍጠር ግንባር ቀደም ነው። ካምፓኒው ከተመሰረተበት ጊዜ ጀምሮ በተለያዩ የዓለም ሀገራት ኢትዮጵያን ጨምሮ ከ500 በላይ ፕሮጀክቶችን አሳክተዋል። እንደሚታወቀውም ሀገራችን ኢትዮጵያ ለቴክኖሎጂ ዘርፍ ከፍተኛ ትኩረት ሰታ በመስራቷ ቅርብ ጊዜ ዓለምን ሁሉ ያስደመመ እስካዊን ኤሮኖቲክስ የተሰኘ የድሮን ማምረቻ ኢንዱስትሪ ማስመረቋም ይታወሳል። ይህ ስኬት የአፍሪካን አቅም ያስመሰከረ ታላቅ የድል ጮራ ነውም ተብሏል። በጠቅላይ ሚኒስቴር ዶክተር አብይ አህመድ መጋቢት ስምንት ቀን 25 የተመረቀው ይህ ግዙፍ ኢንዱስትሪ ኢትዮጵያ በቴክኖሎጂ ራሷን ለመቻልና መከላከያዋን ለማዘመን ለምታደርገው ጥረት ታሪካዊ ምዕራፍ ተደርጎ የሚወሰድ ነው ሲሉም ሀሳባቸውን ገልጸዋል። ይህ ጉልህ እድገት ደግሞ ኢትዮጵያን በዘርፉ ከአፍሪካ ቀዳሚ የሚያደርጋት ሲሆን ከራሷም አልፎ ሰፊውን የአፍሪካ አህጉር ከሀያላኑ የቴክኖሎጂ ጥገኝነት ለማላቀቅ ያላትን ራዕይ የሚያንጸባርቅ ነው። ይህ ኢንዱስትሪ የኢትዮጵያን የቴክኖሎጂ አቅም በማሳደግ ረገድ ትልቅ ድፍረት የተሞላበት እርምጃ ተደርጎም ሊወሰድ ይችላል። ይህ ተቋም ለሲቪልና ወታደራዊ አፕሊኬሽን የተነደፉትን ሰው አልባ የአየር ላይ ተሽከርካሪዎችን በማምረት ላይ ያተኮረ ሲሆን የነዚህ ኢንዱስትሪዎች መሰራት ደግሞ የሀገሪቷን ኢኮኖሚ የሚያነቃቃ፣ ለዜጎች የስራ ዕድል የሚፈጥርና ብሔራዊ ደህንነቷን የሚያጠናክር ነው። የተቋሙ ራዕይ የሀገር ውስጥ ምርምርና ልማትን በማነቃቃት አዲስ ትውልድ ኢትዮጵያዊ ሳይንቲስቶችን መሐንዲሶችንና የቴክኖሎጂ ፈጣሪዎችን ለማፍለቅም ያለመ ነው። ከዚህም በላይ ይህ የኢንዱስትሪ እድገት በኢትዮጵያ የግብርና፣ የአካባቢና የጸጥታ ዘርፎች ላይ ትልቅ አንድምታ አለው። እንዲህ ያለ ምርታ ደግሞ ምርታማነትን ከማሳደጉን ባሻገር የምግብ አቅርቦትን በመጨመር ለገጠር ልማት ከፍተኛ አስተዋጽኦ ያበረክታል። ከዚህም በላይ እነዚህ ድሮኖች አስተማማኝ የአካባቢ ጥበቃና የአደጋ ምላሽ ለመስጠት አይነተኛ ሚና ይጫወታሉ። ይህ በኢትዮጵያ እያየን ያለው እምቅ አቅም የአፍሪካ በራስ ጥረት በመበልፀግ የሚያረጋግጥ ጅማሮም ነው ተብሏል። እንደ ሀገር ለኢትዮጵያ ደግሞ መከላከያ ሰራዊቷን፣ ፌዴራል ፖሊስና የሌሎችም የጸጥታ ኃይሎች አቅም በከፍተኛ ሁኔታ ያጠናክራል። በአጠቃላይም ይህ ስልታዊ እርምጃ ራስን በራስ የማስተዳደር ጥበብ፣ ብሔራዊ ጥቅሞችን ከማስጠበቅና ና የደህንነት ስጋቶችን ከማስጠበቅ ረገድ እጅግ አስፈላጊ ተግባር ነው። በተጨማሪም የኢትዮጵያ ድሮኖችን በራስ አቅም ማምረት መቻሏ በመከላከያ ቴክኖሎጂ ዘርፍ ቀጠናዊ መሪነቷን በማስጠበቅ ረገድ ትልቅ አስተዋጽኦም የሚያበረክት ነው። ዛሬ እንደ አፍሪካ ማድረግ ያሉብን ነገሮች በጣም ብዙ ናቸው። ይሁንና በመጀመሪያ ደረጃ ላይ ግን ምርምር ማድረግ መቻል በጣም ብዙ ስኬታማና ውጤታማ እንድንሆንም የሚያደርገን ነው። በዚህም ረገድ ደግሞ አፍሪካውያን በራሳቸው ገበያ ምርቶቻቸውን መሸጥና የሸማቾችን ፍላጎት በራሳቸው ምርት ማሟላት ይጠበቅባቸዋል። ሶስተኛው ደግሞ አሁን ኢትዮጵያ የጀመረችው ሰው አልባ ቴክኖሎጂ ነው። ታዲያም በዚህ መንገድ አፍሪካ ራሷን ቻለች የሚባለው ቴክኖሎጂን ስትጋራ ነው። ኢትዮጵያ ድሮኖችን በማምረት አሁን የጀመረችው ለውጥና ተያያዥ ቴክኖሎጂዎችን ወደ ውጭ የመላክ አቅሟን በማሳደግ በዓለም አቀፍ ገበያ ተወዳዳሪ እንድትሆን ያደርጋታል። በተጨማሪም ደግሞ ሀገራችን በዘርፉ ቀዳሚ እንድትሆንም የሚያስላት ነው። እንዲህ ያሉ የኢኮኖሚ ብዙሃነት ደግሞ የውጭ ንግድ ላይ ጥገኝነትን ለመቀነስና ዘላቂ እድገትን ለማምጣት አይነተኛ ሚና ይጫወታል። በጥቅሉ የዚህ ተቋም መመስረት ኢትዮጵያ የፈጠራ ስራዋን ለማጎልበትና ከአያላኑ ተጽዕኖ ነፃ የሆነ የማይበገር ኢኮኖሚን ለመገንባት ቁርጠኛ መሆኑን ዓለም አቀፍ ባለሀብቶች ይጠቁማሉ። ውድ የቻናላችን ተከታታዮች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተረስታችሁበት ና፣ ስለዚህ አለምን ያስደመመው በአዲስ አበባ ሰማይ ስር በምሽት የታየው በአፍሪካ ግዙፉ የድሮን ትርኢት በቂ መረጃ እንዳገኛችሁ እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።